ሰላም ጤና ይስጥልን እንደናችሁ የተከበራችሁ ተመልካቾቻችን ከሀገር ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮች ልናቀርብላችሁ እኔ ገደባ አባይና ቃለ ስላሴ እዚህ ስቲዲዮ ተገኝተናል። ቃል ንዴት ነብያ እያለሁ ሁሉ ሰላም። ዛሬ እንግዲህ ሰኞ ላይ እንገኛለን። በሳምንቱ መጨረሻ የተደረጉ ስፖርታዊ ጉዳዮችን የምናነሳ ይሆናል። ሁለት ርዕሶች ላይ እናንሳ ዛሬ። ምናልባት የአለም ቤት ውስጥ የአትሌት ሻምፒዮና ሀያኛው ቻይና ናንጂንግ ከተማ ሲደረግ ነበረ። ለሶስት ቀናት ሲደረግ ነበረ። ኢትዮጵያውያኖች ምርጥ የሚባል የምንፈልገውን ድል አስመዝግበዋል። እሱን የምንመለከት ይሆናል። እንደዚሁም ከውጭ ሀገር ደግሞ ወጣ ብለን የሊውስኬልን ጉዳይ እናወራለን። እንግዲህ ይሄ ወጣት ልጅ ብዙ አነጋጋሪ ጉዳዮችን ከአርሰናል አልፎ ወደ ብሄራዊ ቡድን የተሻገረበትን አጋጣሚ ይዘናል። ሁለቱን ርዕሶች መርጠናል ዛሬ በልዩነት እንግዲህ በነዚህ በሁለት ጉዳዮች ላይ እንወያያለን ብዬ አስባለሁ ሰፋ አድርገን በሳምንቱ አጋማሽ የጨዋታዎቹ እግር ኳስም አልነበሩ፣ በተለይ አለማቀፍ ጨዋታዎች፣ የሀገራት ጨዋታዎች፣ እንዲሁም ደግሞ በአትሌቲክሱ መንደር ደግሞ ደመቅ ያሉ በቻይና ናንጂንግ የተደረገው ሀያኛው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ውድድሮች ነበሩ ና በተለይ እንደውም ትንሽ ሰሞነኛ ድብርት ውስጥ ገብቶ የነበረው የስፖርት ቤተሰቡን ያነቃቁ ውጤቶች ይመስላል። ምክንያቱም ከብሔራዊ ቡድኑ ጋር ተያይዞ ብዙ ሰጣገባዎች፣ ብዙ ጉዳዮችም ሲነሱበት የነበረበት አጋጣሚ ነበር እንዲሁም ደግሞ እሱን ውጤት ያስረሳ ነገር ግን ደግሞ ውድድሩ መካሄድ እየተካሄደ እንደሆነ ደግሞ ብዙ ሰዎች በይፋ ያላወቁበት መንገድ ነበር። በተለይ ከአሸኛኘቱ ጋር ተያይዞ ብዙ ጥያቄዎችም ሲነሱ ነበር። ምናልባት እናነሳዋለን ብዬ ማስባለው ይጌ ትልቅ የውድድር መድረክ ነበረ የተደረገው። ነገር ግን በለመድነው መልኩ ይሄ በፊት ሲደረግ እንደነበረው የሽኝት ስነስርዓት አልነበረም በእርግጥ። ቦሌ ኤርፖርት ላይ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴታ እነመክዩ መሀመድ በተገኙበት ሽኝት ተደርጎላቸዋል። ግን እንደተለመደው በፊት የሰንደቅ ዓላማ ርክክብ ተደርጎ ምናምን ሽኝት አልተደረገምና ከዚህ የጀመረው እንግዲህ በውጤት ግን ታጅቦ መጥተዋል። ከብዙ ችግሮቹ ጋር ና ይህን እናነሳ ና ወደ ውጭ ያልከው ደግሞ የማይልስ ሉዊስ ስኬሊ ጉዳይ የምንዳስ ቅድም እንደተነሳው በቻይና ናንጂንግ ሲደረግ የነበረው የሀያኛው የሀያኛው የዓለም የቤት ውስጥ ሻምፒዮና ትናንትና በድምቀት ነው የተጠናቀቀው። ኢትዮጵያ እንግዲህ ያው ከዓለም ሶስተኛ ከአፍሪካ ደግሞ አንደኛ ሆና አጠናቃለች። ምናልባት እንግዲህ ይህን የዓለም የቤት ውስጥ ሻምፒዮና እናንሳ እስኪ ይሄ የዓለም የቤት ሻምፒዮና ለኢትዮጵያኖች እንግዲህ እንደ ተርኒንግ ፖይንት ወይም ደግሞ መነሻ ልትለው ትችላለ እንደነ ኃይለ ገብረስላሴ ጥሩ ጥሩነሽ ዲባባ ገንዘቤ ዲባባን የመሳሰሉ አትሌቶች ያየንበት በየሁለት አመቱ የሚደረግ ውድድር ነበረ እስከ 2004 ዓመተ ምህረት ጀምሮ እንግዲህ በየሁለት ዓመቱ ነበር ሲደረግ የነበረው። አሁን ላይ ግን በየአመቱ እየተደረገ ይገኛል። ምናልባት ኢትዮጵያ መወዳደር የጀመረችው ብዙ አመታት ተቆጥረዋል በዚህ ውድድር ላይ እንደው በዚህ የዓለም የቤት ውስጥ የሻምፒዮና ሲጀመር 1985 የውድድር አመት ላይ ነው። ይህን ተመልካቾቻችን በደንብ መረዳትም ስለሚገባቸው ይመስለኛል የዓለም አትሌቲክስ ሻምፒዮና በ1900 እንደ አውሮፓውያኑ ዘመን ቀመር በ1985 ዓመተ ምሕረት ፈረንሳይ ላይ ነው ፓሪስ የተደረገው። የትልቁ ውድድራችን ደግሞ የኛ በተሳተፍንበት በዚህ በዓለም የቤት ውስጥ ሻምፒዮና ላይ በቤልግሬድ የተደረገው ውድድር ነበረ። 2022 ይመስለኛል፣ ከዛሬ አራት ዓመት በፊት ከዓለም አንደኛ ያጠናቀቅንበት ያ ለኛ በጣም ጥሩ የውድድር ጊዜ ነበረ በአጠቃላይ የሚቀጥለው የውድድር ላይ ያው ዴንማርክ ላይ የሚደረግ ይሆናል። አሁን ቻይና ነበረ ማነው ፖላንድ ላይ ነው የሚደረገው። አሁን ቻይና ነበረ። የቅድም እንዳነሳው ከመጀመሪያው ጀምሮ ከሽኝቱ ጀምሮ ያለውን ጉዳይ እናንሳ እንግዲህ። ይህ እንግዲህ ስለ አለም አትሌቲክስ ሻምፒዮና አነሳን፣ አንዳንድ ጉዳይ ከመጀመሪያው ከሽኝቱ ጀምሮ የነበሩ ቅሬታዎች አሉ። ቅሬታዎች የተነሱት ያው በማህበረሰቡና በሚዲያ አካላት ነው የተነሳ ነው። እኛም ስናነሳው ነበረ እንደቀደመው ሁሉ የሆቴል ሽኝት ተደርጎላቸው የትኞቹ አትሌቶች እንደተመረጡ ኦፊሻል ሆኗል። ነገር ግን እነዚህን አትሌቶች ሰንደቅ ዓላማ ርክክብ አድርገ 120 ሚሊዮን ህዝብ አለ ተረክቦ የሚሄደው ያ እንዳለ ሆኖ ምንድን ነው መደረግ ያለበት እንደ ሆቴል ሁሉ ጊዜ የድግሱ ምናምን ይቅርና መሄድ ነበረበት የሚሉ ሀሳቦች አሉ። በዛ በተረፈ ደግሞ አንዳንድ ሚዲያ ላይ ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን የመለሰው በአትሌቶቹ ፍቃድ ነው፣ ስንመለስ ይሄ ድግስ ይደረግልናል ስላሉ ነው። የድግስ ጉዳይ አይደለም። በነገራችን ላይ ይሄ የድግስ ጉዳይ ሳይሆን ሽኝት ሲደረግ በክብር ቢሸኙ፣ ሰንደቅ ዓላማ ተሰጥቶ አገርን ወክለ የምትወዳደርበት ነው። የግል ውድድር አይደለም። በዚህ ሀሳብ ላይ ነው እንጂ እኛ ሆቴል ተደግሶ ቡፌ እያነሳ እንደ በፊቱ ምናምን የሚባል ነገር አይደለም የተነሳው። አሁንም ያው ሲመጡ እንደዛ መደረጉ አይቀርም። ሁለተኛ ሽልማት መኖሩ አይቀርም። ምንም ችግር የለው። ግን ከዛስ ጀምሮ ቅሬታ ነበረ ነው ቅሬታው ደግሞ ወደ አትሌቶች የመጣ አይደለም። ምንም ጥያቄ የለው። ሁልጊዜ የዓለም ሻምፒዮና ኦሎምፒክም ሲወዳደሩ የሆነ ቅሬታ ይኖር ነበር። ዘንድሮ ግን አልነበረም። ያ ያልነበረበት ጉዳይ ደግሞ በኋላ እናነሰዋለን፣ ምክንያቶቹን ስለማውቃቸው ነው። ስለዚህ በአጠቃላይ ከመጀመሪያ ጀምሮ ትንሽ ነገር ቢኖርም ግን ጥሩ ሶስት ቀናቶችን ኢትዮጵያንውያን አትሌቶች ተወዳድረዋል። ያው ሁለት ወርቅ ተገኝቷል፣ ሶስት ደግሞ ብር ተገኝቷል። አስገራሚው ነገር ደግሞ በዚህ የውድድር ጊዜ ውስጥ በኦሎምፒክም ሁለቱም በሚፋለምበት የነበሩት አትሌት ጉዳፍ ጸጋይም፣ እንደዚሁም ፍሬውን ኃይሉም ለኢትዮጵያ ወርቅ ማምጣታቸው ደግሞ በጣም ደስ የሚል ጊዜ ነበር ብዬ ገምታለሁ። እውነት ለመናገር የተሳካ ጊዜ ያሳልፈ በተለይ ለአትሌቲክስ ፌዴሬሽኑ በትልቅ መድረክ የመጀመሪያው ወደ ስልጣን ከመጣ በኋላ አዲሱ የአትሌቲክስ ፌዴሬሽን አመራር የመጀመሪያ ውድድሩ ማለት እንችላለን። በትልቅ መድረክ በተለይ ብዙ ዝግቦችን ካሳለፍ ነው የፓሪስ ኦሎምፒክ በኋላ ትልቅ ውድድር የተዘጋጀው ይሄኛው በናንጂንግ ቻይና ላይ የተደረገው ውድድር ነውና በውድድሩ ላይ በጣም ስም ያላቸው አትሌቶችን ለማሳተፍ ተሞክሯል። በኢትዮጵያ በኩል ከጸጌ ዱጉማ እስከ ጉዳፍ ፀጋይ እንዲሁም ድርብ ወልተጂ እና ፍሬወይኒ ኃይሉ የመሳሰሉ በወንዶቹም እንደነ በሪሁ አረጋዊ እንዲሁም ደግሞ ጌትነት ዋል የመሳሰሉ ሯጮችም የተሳተፉበት ውድድር ነበረ። እንግዲህ በሁለቱም ጾታ እንዲሁም ደግሞ በብቸኝነትም በ800 ሜትር ሴቶች የተሳተፍንበትም ጨምሮ በ3000 ሜትር እና 1500 ሜትር ውድድሮችን አካሂደዋል። ከብዙ ዝግቦች በኋላ በተለይ ምናልባት አትሌቶቹ ሽኝታ ለመደረጉ በተለይ ከፓሪስ ኦሎምፒክ ጋር ተያይዞ ሊሆን ይችላል የሚል ግምት አለኝ ግላዊ ምልከታዬን ሳስቀምጥ። ምክንያቱም ብዙ ዝግቦችን ካስነሳውና ስኬታማ ጊዜያትን ካላሳለፈችው ጉዳፍ ጸጋይ ብንጀምር በወቅቱ የነበራትን ደካማ የነበረው እንቅስቃሴዋ በፓሪስ ኦሎምፒክ፣ አሁን ግን በቻይና ናንቺንግ ክብረ ወሰን በማሻሻል ጭምር በ1500 ሜትር ወርቅ ያገኘችበትን አጋጣሚ ደግሞ ራሷን ወደ ድል የመለሰችበት አጋጣሚ በልዩነት ማንሳት እንችላለን። እንዲሁም ደግሞ ብዙ ችግሮች ደርሰውባት ብዙ ሚዲያ ላይ መውጣቷ እንደተናገረችው ብዙ በደሎች እንደደረሱባት ሲነገር የነበረው አትሌት ፍሬወይኒ ኃይሉ ደግሞ በ3000 ሜትር እንዲሁም የወርቅ ሜዳሊያ አምጥተው ራሳቸውን በዓለም መድረክ በድጋሚ ያሳዩበት ጊዜ እንደሆነ ተመልክተናል ብዬ አስባለሁ ና በወንዶችም እንደዚሁ እንደነ በሪሁ አረጋዊ የብር ሜዳሊያ ላይ ያገኙበት ሶስት ሜዳ ላይ በብር ያገኘንበት ሁለተኛ ያጠናቀቀችው ኖርዌይ በእርግጥ ሶስት ወርቅና አንድ የነሐስ ሜዳሊያ ላይ ነበር ያገኘችው በ ወርቅ ደረጃ ከፍ ያለ ደረጃ ስለሚሰጠው እንጂ በሜዳሊያ ደረጃ ከኖሮ የተሻለ ሜዳሊያ ማግኘት ችለናል። እንዲሁም ደግሞ በየውድድሮቹ እንግዲህ መድመቋን የምትቀጥለው አሜሪካ ደግሞ በ16 ሜዳሊያዎች ቁጥር አንድ ደረጃን ይዛ አጠናቃለች እና ይህ ከእንቅስቃሴም ደረጃ በተለይ ከነበረው መጥፎ ስሜት አንጻር በአትሌቲክሱ መንደር ከነበረው መጥፎ ስሜት አንጻር ሊያነቃቃ የሚችል ቅድም እንዳልከው እንደ ተርኒንግ ፖይንት ለአዲሱ አመራር ደግሞ መነሻ ሊሆን የሚችል ትልቅ መድረክ አልፏል ብዬ አስባለሁ እና በቀጣይም እንግዲህ ኦሪገን ላይ የሚደረግ ይሆናል እንደ መነሳሻነት ተጠቅሞል። በ2028 ለሚደረጉት ኦሎምፒክ ውድድር በአሜሪካ ሎስ አንጀለስ በሚደረገውን አጠቃለው እንግዲህ ትልቅ መነሳሻ ይሆናል ተብሎ ይታሰባል። ኢትዮጵያ እንግዲህ በዚህ የኢንዶር ውድድር ላይ ውጤታማ ናት ማለት ይቻላል። ያው ዘንድሮ ብቻ ሳይሆን ብዙ ጊዜ ስትሄድ ኢትዮጵያ ውጤታማ የምትሆንባቸውን ውድድሮች አከናውኗ ነው የምትመጣው። ከዚህ ውድድር ምን መማር አለብን የሚለውን ማንሳት ያስፈልጋል። ምክንያቱም የዚህ የቤት ውስጥ ውድድር ቻይና የተደረገው የቤት ውስጥ ውድድር ብዙ ሽፋን ያልተሰጠው አንዱ ምክንያት የሚለው የኢትዮጵያ እግር ኳስ ላይ አብዛኛው ሰው ፎከስ አድርጎ ነበረ። አድቫንቴጅ አለው ብዬ ገምታለሁ። ጥሩ ነው። ጥሩም ባይሆን ደግሞ ውጤቱ የኛ ራሱ የተበላሸ ውጤት እንኳ ቢሆን ምናልባት ምናልባት ሊነሳ ይችላል ብዬ ገምታለሁ። በመጥፎነቱም ደግሞ መነሳቱ አይቀርም። ያው ይህ ውድድር መካሄዱን እንኳን የማያውቁ ሰዎች ናቸው። አሁን እኮ ችግሩ አሁን ለምሳሌ ሀያኛው የዓለም የቤት ውስጥ ውድድር ቻይና ላይ መደረጉን ኢትዮጵያውያን አትሌቶች መሳተፋቸውን የሚያውቅ ማህበረሰብ ብዙ ያለ አይመስለኝም። አሁን ከውጤቱ በኋላ ነው የሚያውቀው። ነገር ግን የሆነ ነገር ትኩሳት ኖሮ ቢሆን ስድብና ሌላውን ታየው ነበር እንደ እግር ኳሱ ግን፣ አሁን እግር ኳሱ ላይ ደግሞ ስላረፈ ይሄ ነገር አትሌቲክሱን በተወሰነ በኩል አሳርፎታል፣ ወይ ደሞ አስተንፍሶታል ብዬ ገምታለሁ። እንግዲህ ሽኝት ከተደረገላቸው በኋላ ሁሉም አትሌቶች ማለት ይችላል ጥሩ ጊዜን አሳልፈዋል ቻይና ላይ የነበረውን። ከምርጫ ጀምሮ የነበረው አስተዳደራዊ ሁኔታ ጥሩ ነበር ለኔ እንደ ሌሎቹ ጊዜያቶች ቅሬታ ያልነበረበት ከዛ በተረፈ ደግሞ የምንወዳደራባቸው የ800 ሜትር፣ 1500 ሜትርና 3000 ሜትር ውድድሮች ላይ ነበር ስንወዳደር የነበረው። ሌሎች አትሌቶች ደግሞ ምንድነው የተወዳደሩ አትሌቶች ከሌላ የግል ውድድር መምጣታቸው በዛ ሀሳቢ ተደርጎ ሰዓታቸው ታይቶ መወሰኑ በጣም አሪፍ ነበረ። ስለዚህ ይሄ ትልቅ ትምህርት ሰጥቶናል። ፌዴሬሽኑ ውስጥ ምን መማር አለበት የሚለውን ደረቱን ነፍቶ የመጀመሪያውን የሰክሰስ የሚያስብለውን ነገር አግኝቶበታል ብዬ ገምታለሁ። ይሄ ግን ምንድነው በወራቶች እድሜ፣ በሁለትና ሶስት ወራት እድሜ አጋጣሚ የተፈጠረ ነው። ይህንን አሁን ደግሞ እንደዛ ደረት ነፍቶ ሲባል እንትን ማድረግ አይቻልም። ነገር ግን እነዚህ አትሌቶች አሁንም ጥሩ ውጤት እንዳላቸው ማስመዝገብ ችሏል። እንደነ ጽጌ ደጉማና የመሳሰሉ አትሌቶች ስንጠብቅ ሳይሳካ ይቀራበት አለ። ያው ድርቤ ውልቴጅም ደግሞ ከአትሌት ጉዳፍ ጸጋይ ጋር ያደረገችው ትንቅንቅም ደስ ይል ነበር። ያው በአንድ ሺ አምስት መቶ ሜትር ክብረ ወሰድ መሰበሩ ራሱ ትልቅ አነጋጋሪ ነበር። ትልቁ ሌላው አነጋጋሪ ደግሞ ኢትዮጵያ በአለፉት አራት ዓመታቶች ውስጥ የአንድ ሺ አምስት መቶ ሜትርን ለአራተኛ ዓመት ድረስ ወርቅ ማምጣቷ ራሱ ትልቅ ሰክሰስ ነው። ይሄ ራሱ በጣም ውጤታማ የነበረ ነው። የፍሬወይኒ ኃይሉ የሶስት ሺ ሜትር እንግዲህ አጨራረሷም የገባችበትም ሰዓትም ለራሷም ጥሩ ነበረ። ይሄ እንግዲህ አሁን እንግዲህ ከአራት እና ከአምስት ወራት በኋላ የሚደረግ ውድድር አለ። ኢትዮጵያ ደግሞ በሰፊው የምትጠበቅበት ነው። ለዛ ዝግጅት ደግሞ ትልቅ ያስፈልገናል ብዬ እገምታለሁ። በአጠቃላይ በዚህ ዓለም ሻምፒዮና ላይ የሚደረገው አንደር ትዌኒ የዓለም ሻምፒዮና ይደረጋል። ከዛ በኋላ ቶኪዮ ደግሞ ቶኪዮ ጃፓን ላይ ደግሞ የዓለም አትሌቲክስ ሻምፒዮና ይደረጋል። አዎ ጉዳፍ ጸጋይ እንግዲህ በአምስት ሺህ ሜትር ፍሬወይኒ በሶስት ሺህ ሜትር ድርቤም በ1500 ሜትር የብር ሜዳሊያ አግኝተዋል። እንደዚሁም ደግሞ በሪዋ አረጋዊም ደግሞ የወርቅ ሜዳሊያ ብዙ ጊዜ የሚያመጣለን አትሌታችን ጀግና አትሌታችን ነው። ይህም ደግሞ በብር መምጣቱ ጥሩ ነው፣ ግን ምንድ ነው በተወዳደርንባቸው ሁለት ወርቅ በቂ አይደሉም። አሁንም ሶስት ወርቅ አራት ወርቅ እንዲመጣ ነው ፍላጎታችን። አሁን ዋናው ጉዳይ ለተከታታይ አራት ዓመታት እንደዚህ ወርቅ ያመጡበት የ1500 ሜትር፣ የ3000 ሜትር፣ የ800 ሜትር መደገም አለበት የሚል ሃሳብ ያለኝ በራሴ ከዚህ ውድድር ምን እንማር የሚለውን ደግሞ ማንሳት እንችላለን ውድድሮች ኦሎምፒክም የዓለም አትሌቲክ ሻምፒዮናም ስላሉን እንግዲህ ብዙ ኢትዮጵያኖችም የሚጠብቁት ውድድር ነው። አትሌት ስለ ሺህ ስን እንግዲህ ትልቅ የቤት ስራ የሚኖረው ይመስለኛል። እንግዲህ በ800 ሜትር የብር ብር ሜዳሊያ ያገኘችው ንግስት ጌታቸው ደግሞ ሌላኛው አበረታች ውጤት ያገኘችበት መድረክ ሆኗል ፏል በተለይ ጽጌ ድጉማ በዚህ ውድድር ላይ ተጠብቃ ነበር። በተለይ ለፍጻሜውም ስታልፍ ጥሩ ደረጃን ይዛ ታጠናቃለች ተብሎ ነበር። ግን ሌላኛው የኢትዮጵያዊት ንግስት ጌታቸው ደግሞ ይህንን የብር ሜዳሊያ ለሀገሯ ማስገኘት ትችላለችና እነዚህ ከብዙ ዝግቦች በኋላ የመጡ ድምጻቸውን አጥፍተው የሰሩበትም ይመስለኛል። እውነት ለመናገርና ና ያ እንደ መልካም ጎኑ ይታያል በእርግጥ ሰው ሌላ ነገሮች ላይ እግር ኳስ ላይ ፎከስ ስላደረገ የአትሌቲክሱን መንደር ብዙ አልቃኝ ነውም፣ ሁላችንም። ነገር ግን አሁን ባለው እንቅስቃሴ መሰረት ሄደው ደግሞ በውጤት ታጅበው መምጣታቸው ደግሞ የስራቸው ውጤትም ያንን ያሳያል። እኛም ከዚህ በፊትም ስናነሳው የነበረው አሁን በተለይ እግር ኳሱ ላይ ብዙ ጊዜ ትችቶች ሊሰነዘሩ ይችላሉ፣ ብዙ ነገሮች ይባላሉ። ነገር ግን ሜዳ ላይ የሚያንን ውጤት ሳታየው ስትቀር ደግሞ የበለጠ ስሜታዊና ብስጭት ውስጥ እንድትገባ ያደርጋል። ና በአትሌቲክሱ መንደር የምታየው ግን የማይነጥፉ አትሌቶችን ሁሌ ታመጣለች ለች ኢትዮጵያ ና ያንንም በአለም መድረክ ሁሌ ስሟን ያስጠሯታል ና ይህ ደግሞ በጣም ልንጠቀምበት የሚገባ ከዚህ በፊት የነበረውን የጎደፈው ስማችንን አስተካክለን አሁንም በሚመጡት ቅድምም ስንለው ነበር በኦሪጎን አንደር ትዌንቲ ሻምፒዮና ላይ የሚወክሉ አትሌቶች ይኖራሉ ጃፓን ቶኪዮ ላይ መስከረም ወር ላይ የሚደረገው ደግሞ የአለም አትሌቲክስ ሻምፒዮና ይጠበቃል እንዲሁም ደግሞ በ2028 የሚደረገው ሎስ አንጀለስ የኦሎምፒክ ውድድር ደግሞ ይጠበቃል ና ሎስ አንጀለስ አሁን ሶስት ዓመታት ብቻ ነው የሚቀሩት 2028 ጊዜው በቅርበት እየደረሰ ስለሆነ ና ካአሁኑ ካልተሰሩ ከአሁኑ ቤዝ ካልያዙ ነገሮችም ልክ እንደ አሳለፍ ነው የፓሪስ ኦሎምፒክ ዝብርቅርቅ መውጣታቸው አይቀርም። ና የአሁኑ አካሄድ ጥሩ ሊመስል ይችላል፣ ጥሩም እንቅስቃሴም እያየን እንገኛለን። ምክንያቱም መጥፎ ነገር ስናይ እንደምንተቸው ሁሉ ጥሩ ነገር ሲኖር አበረታች ውጤት ሲኖር ደግሞ በዚህ ልክ መጓዙ ተገቢ ነው ብዬ አምናለሁ። ና ነገር ግን ቢያንስ ቢያንስ ከነበሩት ስህተቶች ታርመን በ2025 የነበሩት የግለሰቦችም ጭምር ገብተው የሀገርን ስም ያጎደፉበት መድረክ እንትተን ምናልባት አሁን ለሚም ለመጪው የኦሎምፒክ ውድድርም የዓለም አትሌቲክስ ሻምፒዮና ላይም የወጣቶች አንደር ትዌኒ የምንለው የአትሌቲክስ ሻምፒዮና ላይ በዚህ ልክ አገሪቱን ሊመጥን የሚችል የአትሌቲክስ ስሟን ዘላለም ሊያስቀጥል የሚችል ውጤት እንጠብቃለን። ና እነዚህ ሁሉ ግን ከአትሌቶች አያያዝ ጋር ሊሆን ይችላል። ለምሳሌ ቅድም ፍሮዊኒ የደረሰባትን ነገር ተመልክተናል በፓሪስ ኦሎምፒክ አሁን ግን በ3000 ሜትር ሄዳ ለሀገሯ ወርቅ ይዛ መታለች። ና እንደነዚህ አይነት አትሌቶች የማንገፋበት ብቃት ያላቸውን አትሌቶች ብሔርን፣ ጾታን ብዙ ነገሮችን መሰረት አድርገን ሳይሆን በአቅማቸው የሚለኩበት ባላቸው ሰዓት ባላቸው ፐርፎርማንስ ባላቸው ወቅታዊ አቋም ተለክተው ለሀገራቸው የሚወክሉበት መድረክ ወደፊት እንዲዘጋጅ ግን በዚህ አጋጣሚ ጥሪ ለማቅረብ ያህል። አዎ ይሄ ይሄ ውድድር እንግዲህ የሶስት ቀን እንደመሆኑ ከዛም በተረፈ ደግሞ ያጭር ርቀት ውድድሮች ናቸው ስምንት መቶና አንድ ሺ አምስት መቶ ከዛም ሶስት ሺ ሜትር ነው የተወዳደርንባቸው የቤት ውስጥ ውድድር ኢንዶር መሆኑ ተከትሎ እንግዲህ የሶስት ቀን ውድድር መሆኑ አጭር አድርጎታል። ይሄ ምንም ጥያቄ የለውም። ትልቅ ዝግጅትም የተደረገበት አልነበረም። ባላቸው ፐርፎርማንስ የተመረጡ አትሌቶች የሄዱበት ነው። ይሄ የብሔራዊ ቡድን አሁን የኢትዮጵያ ብሔራዊ ቡድን አደለም የሚጫወተው፣ ከፕሪሜር ሊጉ ላይ የተመረጡ ተጫዋቾች ናቸው ለብሔራዊ ቡድን እነዚህም አሁን ለሀገር የተወከሉት ባላቸው ሰዓት በዛ መም ላይ ወይም ደግሞ በዛ በትራክ በሚሮጡበት ላይ የተሻለ ሰዓት ያገኙ አትሌቶች ናቸው የተወዳደሩበት። እነዛ አትሌቶች ግን ያን ነገር ማሳየት ችሏል። ጣልቃ ገብነት አለመኖሩ ትልቅ አጠያቂ ወይም ደግሞ ሊመሰገን የሚገባ ጉዳይ ይመስለኛል። በቀጣይ ነሐሴ ወር ላይ ነሐሴ አስራዎቹ አካባቢ ላይ የሚደረገው የዓለም አትሌቲክ ሻምፒዮና ጃፓን ቶኪዮ ላይ ይደረጋል። እሱ የምንጠብቀው ነው። ከኦሎምፒክ ቀጥሎ የዓለም አትሌቲክ ሻምፒዮና ኢትዮጵያ ላይ ትልቁን ውድድር ልናድርግ የምንችለው። ግን ዋናው ጉዳይ ምንድን ነው? ከዚህ ምን እንማር የሚለው ጉዳይ ነው። ከዛ በተረፈ ደግሞ የግል ውድድሮች አሁን ይደረጋሉ። አሁን ባሉት አራት አመት ማነው አራትና አምስት ወራቶች ውስጥ አሁን እነዚህ አትሌቶች መዘጋጀት አለባቸው። የመጀመሪያ ዝግጅታቸው የሚሆነው ከወራቶች በፊት ሆቴል መግባት አለባቸው። ለዓለም አትሌት ሻምፒዮና የምትዘጋጅ ከሆነ ለምሳሌ፣ የግል ውድድሮችን ፕሮግራም መደረግ አለበት ነው አንዱ ጥያቄ። ቀደም እንዳልከው ምስቅልቅሎ መውጣት የለበትም። አንድ ወርና 15 ቀን ሲቀረው ከምርጫ ጀምሮ እንደዚህ የሚደረግ ዝግጅት ማድረግ አለባቸው። ዝግጅት ማለት የኢትዮጵያ አትሌቲክስ ፌዴሬሽን ካሁኑ ከነገ ጀምሮ እነዚህን አትሌቶች ከተቀበለ በኋላ የ800 የ1500 የ3000 ሜትር ውጪ ያሉት የረጅም ርቀት ሯጮችን ሰብስበው የበጥናሉ ይሆናሉ የሚላቸውን አትሌቶች ካሁኑ እየለየ እየለየ ሰዓታቸውን እያየ ወደ ሆቴል የሚያስገባበት ከወዲሁ መሰራት አለበት። ይህን ዝግጅት ማድረግ አለበት። ከዛ በተረፈ ደግሞ ጣልቃ ገብነት እንዳይኖር በአትሌቶች በአትሌቶች አሰልጣኞች፣ እንደዚሁም ደግሞ በሚዲያ አካላቶች ጣልቃ እንዳይገቡ ይህንን መሰራት አለበት። በተለይ በተለይ ይሄ የሚዲያና ኮሚኒኬሽኑ ጉዳይ በደንብ ሊሰራ የሚገባው የቀድሞው አትሌት ምሩጽ ይፍጠር ልጅ ቢኒያም ምሩጽ ነው። የስራ አስፈጻሚ ኮሚቴ ውስጥ ነው፣ የሚዲያና ግንኙነት ኃላፊ ነው። ይህንን በደንብ ሊሰራው ሊያስተካክሉ የሚገባ ጉዳይ ይመስለኛል። ምክንያቱም አትሌቶች በተጎዱበት ጊዜ የኦሎምፒክ ጊዜ ብዙ ነገሮችን ስናወራ ነበር፣ እሱ ጋር ቢኒያም ጋም ብዙ መረጃዎች ስንለዋውጥ ነበር። ለአትሌቶች ስለሚቆረቆር ስለማቅ ነው ይህን ነገር። ስለዚህ እንደዚህ አይነት ነገሮች ከተቀረፉ አትሌት ስለሽስህንም በደንብ ስለሚያውቀው ስለኖረበትም ይህን ነገር በደንብ አስተካክለው የዓለም አትሌት ሻምፒዮናን በደንብ መወጣት ይኖርብናል ብዬ ገምታለሁ። ሌላው እንግዲህ አትሌቶቻችን ከፌዴሬሽኑ አሰልጥማ ነው ከአሰልጣኞች ጋር ያላቸው ግንኙነት እራሱ በደንብ በደንብ ሊዋቀር ይገባል። አንዳንድ ደስ የማይሉ ነገሮች አሉ ስቲል አሁንም እራሱ ሲሄዱ ሚዲያ ላይ በሰፊ ያልተነገሩ ነገሮች አሉ፣ የተያዙ ደስ የማይሉ ነገሮች አሉ። አሁንም በአትሌቶችና በአሰልጣኞች መካከል ብር የተያዘባቸው እንትኖች አሉ አትሌቶች አሉ፣ እንደዚህ በግል ሩጫ ቂም የተያዘባቸው ምናምን የሚባሉ አሉ። እሱን ራሱ ቅርፍ አድርጎ መያዝ አለበት ነው። ስለዚህ እንደነዚህ አይነት ነገሮችን ከሰራን አሁን ይሄ የቻይናው ውድድር ትልቅ ትምህርት ነው ብዬ ገምታለሁ። ግንኙነት፣ በተለይ ያልከው ትልቁ ነገር የሚዲያና ኮሚኒኬሽን ግንኙነት በጣም ትልቅ ዋጋ አለው። አንድ አይደለም። በስፖርቱ ዘርፍ የዓለማችን ነባራዊ ሁኔታን የሚያሽከረክረው ሚዲያ እንደሆነ ይታወቃል። ጥሩ ነገሮችን ለመገንባት ትጠቀምበታል። ህብረተሰብ ከህብረተሰብ ለማጋጨት ልትጠቀምበት ትችላለህ። በህብረተሰብ ዘንድ ቁርሾዎች ለመፍጠር የምትጠቀምበት ትልቁ ኃይል ሚዲያ ነው። በተለይ ሰውም አሁን ደግሞ ሁሉም ነገር በእጁ የማግኘት እድሉ በጣም ቅርብ ነው እና የምትሸውደው ማህበረሰብ የለም። በመረጃ የምታሳስተው ማህበረሰብ የለም። ለጊዜው ሊሸወድ ይችላል፣ ግን አጣርቶ ቼክ ማድረግ የሚችል ማህበረሰብ፣ ዘመናዊ ቴክኖሎጂ የሚጠቀም ማህበረሰብ በስፋት እንዳለ ይታወቃልና አሁን በተለይ ተረስቷል ለምሳሌ የፓሪስ ኦሎምፒክ ከመጣ በኋላ ያሁሉ ግርግር ያሁሉ በአመራሮች ደረጃ ተባለ ምናምን ምን መጣ ብዙ ሚቲንጎች ተደረጉ ስብሰባዎች ተደረጉ ግን የተፈጠረ የተስተካከለ ለውጥ ግን አልነበረም ምናልባት ትልቁ ለውጥ የምንለው በፌዴሬሽኖች መካከል እሱም ጊዜው ስላበቃ አዲስ የፌዴሬሽን ፕሬዝዳንት መጥቷል ይህ ካለፉት አመራሮች በጣም ተምሮ ሊመጣ ይገባል ምክንያቱም ጠንካራ ጎኖች ሊኖሩት ይችላሉ በነገራችን ላይ ስንተች ሙሉ በሙሉ ጥፋተኛ ነበር ለማለት አይደለም ግን በሀገርን በምትወክልበት የዓለማችን ትልቁ የእግር ኳስ ውድድር ያለም ዋንጫ ነው እንደምንለው በአትሌቲክሱ መንደር ትልቁ መወዳደሪያ ቦታው ኦሎምፒክ እንደሆነ ይታወቃል። በኦሎምፒክ ያጎደፍከውን ስምህን ለመመለስ እጅግ አስቸጋሪ ነው። ሚዲያዎች ምን ያህል እንደተዘባበቱ፣ ሚዲያዎች ምን ያህል እንዳንቋሸሹ የተመለከትንበት አጋጣሚ ነበር። የአትሌቲክስ ሀገር እስካልመሰለች ድረስ እየተፈጠረበት አጋጣሚ ነበር ና አሁንም ነገ ጠዋት እንዳልከው ውድድሮች ይመጣሉ በትልቁ ኦሎምፒክ የሚመጣል የዓለም አትሌቲክስ ሻምፒዮናዎች ልክ እንደዚህ ቻይና ናንጂንግ ላይ የተደረገው ይመጣልና፣ እንደነዚህ አይነት ነገሮች ከደረሱ ሲደርሱ አይደለም ብዙ ችግሮች መፈጠር ያለባቸው። ችግሮችም ካሉ ራሳቸውን ለሚዲያ ክፍት አድርገው በየጊዜው መግለጫ በመስጠት ከአትሌቶችና ከአሰልጣኞች ጋር ያለው ግንኙነትን ምን አይነት አቀራረብ መሆን አለበት የሚለው ነገር በደንብ መፈተሽ አለበት። ቅድም እንደገለጽከው አሰልጣኞች በርካታ ነገሮች ይነሱባቸዋል። እውነት ለመናገር እኮ ኢትዮጵያ ውስጥ አሁን አትሌቶችን ኢንተርቪው ለማድረግ በጣም ትቸገራለሁ። የምንመለከተው ነው በአሰልጣኛቸው በኩል አሰልጣኙ ከፈለገ ወይም ካልፈለገ ብቻ የሚደረግበት ይሄ ስል አትሌቶቹም ልክ እንደ ማናጀራቸውን ሊጠቀሟቸው ይችላሉ። አሰልጣኞች መብታቸው ነው፣ ግን ማድረግ በሚፈልጉበት ሰዓት፣ እነሱም መናገር በሚፈልጉበት ሰዓት አትሌት ፍሮይኒ እዚህ መጥታ ልክ እንደሰጠችው በነጻነት እንደተናገራችሁ መናገር የሚፈልጉ ብዙ አትሌቶች ይኖራሉና ከዚህ ጋርም ያለው ግንኙነት አሰልጣኞች ጉዳይ መፈተሽ አለበት። ከጥቅምም ያለፈ የዘለለ እየሆነ መጥቷልና ሀገራዊ ጉዳይ በሚሆኑበት ወቅት ግን አትሌቶቹም የራሳቸውን ልምድ ምን ሊመስል ይችላል፣ ምን አይነት ሰዓት ማስተካከል እንደሚፈልጉ፣ የትኛው ሰዓት ማስመዝገብ እንደሚፈልጉ ከራሳቸው አንደበት መስማት የምንፈልግበት ጊዜ አለና ይህ በሙሉ የሚመጣው ከላይ ከመዋቅሩ ፌዴሬሽኑ በሚያስተካክለው ግንኙነት መሆን አለበት እና ይህ ከአሰልጣኞችም ጋር ከአትሌቶቹም ጋር ከሚዲያ ጋር በሚያደርገው ግንኙነት ይተሳሰራል ብዬ አስባለሁና እነዚህ ነገሮች ከተስተካከሉ አሁንም ኢትዮጵያ የአትሌቲክስ መፍለቂያ የአትሌቶች መፍለቂያ ጀግና አትሌቶች የሚወጡባት ሀገር እንደሆነች ይታወቃለችና አሁንም ይህንን መድረክ ተመልሶ መቆጣጠር እንደሚቻል የቻይናን አንጅግም ከአፍሪካ አንደኛ ሆነን ያጠናቀቅንበት አንዱ ማሳያ ይመስለኛል። ይህ እንግዲህ ትልቁ ማሳያ ነው። ያው እንግዲህ ሚዲያዎች በነገራችን ላይ ይሄ የዩቲዩብና የቲክቶክ ማሞቂያ ስለሆነ ነው እንጂ እንግዲህ ከአለም እኮ ሁለተኛው ነው ሶስተኛው ነው ያጠናቀቅ ነው። ከአፍሪካ ደግሞ አንደኛው ነው። ሰላሳ አምስት ያህል ወርቆችን ያገኘንበት ነው። በዚህ በሀያኛው ድረስ በዓለም የቤት ውስጥ ውድድር ውስጥ እንግዲህ 35 ያህል ወርቅ ያገኘንበት 17 ያህል ብሮችን ያገኘንበት ትልቅ ውድድር ነው። ባለፈው ስንተቻቸው የነበሩት አትሌቶች ዛሬ ውጤታማ ሆነዋል። ማመስገን አለብን። እውነት ለመናገር ሁልጊዜ ወሬ ይዞ አንጠልጥሎ መተቸት ብቻ አይደለም። አሁን የክብር አቀባበል ይደረግላቸዋል፣ ምንም ጥያቄ የለውም። እነሱ የክብር የተባለው ሰንደቅ ዓላማ ተረካክበው ወደ ቻይና ይሄዱ ይሄ ደግሞ ሙሉ ያደርገው ነበረ። ቢሄድ ደስ ይል ነበረ በጣም ለምሳሌ ከየትኛውም አካል ይሁን ከየትኛውም አመራር ይሁን ባለፈው ሲሄዱ ርክክብ እንደ ማንኛውም ሰው ኤርፖርት ስትሄድ ሸኝተው እንደምትሄድ ሰው መሄድ አልነበረበትም። ይሄ ምንም ጥያቄ የለውም። እኔም አንተም ዘመዳችንን ስንሸኝ እኮ ኤርፖርት ሄደን እኮ ቻው ተላቅሰ ልትሄድ ትችላለህ። ያልተለመደ ስለነበር ነው ያን ጥያቄ ያመጣ ነው። ግን አትሌቶችንም ልጠይቃችልም አትሌቶች እራሳቸው ካላመጡት ስንመጣ የአቀባበል ይደረግልናል ስንመጣ የክብር አቀባበል በምን አውቀውት? ለምሳሌ አሁን ይህን ጥያቄ ታነሳለሁ አለ። አሁን እኔ ጭንቅላቴ ውስጥ የመጣው አትሌት ስለሽ ስህን ያለው ከአትሌቶች የመጣ ነው። እኛ አስበን ነበረ ዝግጅት አድርገን ልንሸኛቸው ነበር ብሏል። አሁን ለምንድን ነው ሲባል፣ አትሌቶቹ በራሳቸው ፍቃድ ያመጡት ስንመጣ አቀባበል ይደረግልናል። ጥሩ ውጤት ባያመጡ ያን ያህል አቀባበል እንደማይደረግ ይታወቃሉ። ብዙዎቹ አትሌቶች ደግሞ የተለመደ ነው፣ ውጤት ሳያመጡ ሲቀሩ የግል ውድድራቸውን ለማድረግ በዛው ትራንዚት የሚያደርጉት ብዙዎቹ አትሌቶች ይሄ የታወቀ ነው። ግን ያሽኝት ደግሞ ሙሉ ሆኖ ቢሆን ደስ ይል ነበር እስቲል። ግን ሲመጡም አሁን የክብር አቀባበል እንደሚደረጋችሁ ይታወቃል። ምክንያቱም ኢትዮጵያን በዓለም አስጠርተዋል። ሶስተኛ ሆኗል፣ ከአፍሪካ የመጀመሪያ ቀዳሚ አትሌቶች ሆኗል። እንደነዚህ አትሌቶችን አሁንም በየዩቲቡ ላይ በየቲክቶኩ ላይ አታይም። ይሄኔ ፍሬወይኒ እንደዚህ ተባለች፣ ጉዳፍ ጸጋይ እንደዚህ ተባለች ምናም ሆኖ ቢሆን ይሄኔ ተጠልቅልቆ ነበር። አሰልጣኙ እንደዚህ አደረጋት፣ አትሌቱ እንደዚህ ሆነ ምናምን ቢሆን፣ አያ ለኔጌቲቭ ነገር ብቻ ነው የምንጠቀምበት አሁን ይመስለኛል። አዎ አትሌቶቹ ውጤት አመጡም አላመጡም በክብር መሸኘት አለባቸው፣ በክብር መቀበል አለበት። አይ ቲንክ ሐሳብ እሱ ይመስለኛልና በጣም ሼር ላደርገው። ምን ሐሳብ ነው? ምክንያቱም አትሌቶች በየጊዜው ለምሳሌ በፓሪስ ኦሎምፒክ ያ ሁሉ ሲሰደቡ የነበሩ አትሌቶች የራሳቸውን ጥንካሬ አሳይተው አሁን የሜዳሊያ ባለቤት ሆነው ተመልሰዋል። ያውም የወርቅ ሜዳሊያ፣ ያውም ክብረ ወሰን አሻሽለው ተመልሰዋል። እና በጥሩ ውጤትም በጥሩ መልኩ መሸኘትም አንደኛ ነገር በአትሌቲክሱ መንደር ያለው የስንል ቦና ጥንካሬንም ከፍ ያደርገዋል ብዬ አስባለሁ። ለምሳሌ እንደዚህ ሸኛቸው ችግር የለው አሁን በድል ተመልሰዋል ተቀበላቸዋል። ግን መጀመሪያም ያለው ግንኙነት ጥሩ ማድረግ ከፌዴሬሽኑ ጠበቅ አድርጎ መያዝ የነበረበት ጉዳይ ግን ይመስለኛል። በተለይ እንግዲህ አሁን ወጣት የሚባሉ የቀደምት አትሌቶችም ከዛም በተረፈ ላይ አትሌቲክስም ላይ የሚሰሩ ትልልቅ ስራ አስፈጻሚ ያሉበት ፌዴሬሽን ሆኗል። አሁን የኢትዮጵያ አትሌቲክስ ፌዴሬሽን እያየ ነው የሚገባው እንደዚህ የምታየው ከ ለምሳሌ አሁን ትልቅ ውድድር በአገር ውስጥ ውድድር የምትለው የአበበ ቢቂላ ማራቶን የጃን ሜዳ የነበረው ውድድር ትልቅ ነበረ። አክሱም ላይ ሊደረግ የነበረው የተደረገው ውድድር አለ። እሱ አሁን ባለፈው የተደረገው የኢትዮጵያ አትሌቲክስ ፌዴሬሽን እየሰራቸው አድዋ ላይ ሊደረግ የነበረው እንደነዚህ አይነት ነገሮች አሁን በትኩረት ሰርተውበታል የምትላቸው ነገር ነው። ዓለም አቀፍ ውድድሮች ደግሞ እንደዚህ አይነት ነገሮች የታዩበት ነው። ስለዚህ እንደነ መሰረት አይነት በስራ አስፈጻሚዎች አትሌት መሰረት ደፋር በስራ አስፈጻሚ ውስጥ መኖራቸው ራሱ ትልቅ እንድምታ ይኖረዋል ብለን ነው የምናስበው። ለማንኛውም ክብር ለሚሰጣቸው ሁሉ አትሌቶች ክብር መስጠት አለብንም። ትንንሽ የሆኑ ችግሮችን ብቻ እየነቀፍን ማውጣት የለብንም። ለምንድን ነው ማንቀበ ያን ጊዜ ሼር ሲደረግ በየፌስቡኩ የነበሩ የማጣጣል እንትና እንደዚህ ዶክተር አሸብር አትሌት እንትና የተባሉ ነገሮች አሁን እነዛ ተረስተዋል። አሁን አሁን ነው ጥሩ ውጤት አምጥተናል። ስለዚህ እንደዛ መደነቅ አለባቸው ነው። እኛም ደግሞ ያው እንደ ሚዲያ አካላትም ደግሞ መስራትም ስላለብን በተቻለ መጠን ደግሞ እንግዲህ ቀደም እንዳልከው አትሌቶች ትንሽ ያስቸግራሉ። የኢንተርቪው ጉዳይ ትንሽ ስለሚያስቸግር ነው እንጂ እኛም እስከ መጨረሻው ድረስ ሄደን ነገሮችን የማስተካከል ግዴታም ስላለብን፣ በዚህ መልኩ ልናየው ይገባናል ብዬ ገምታለሁኝ። እንግዲህ አሪፍ ሀሳን ስለ አትሌቲክሱ፣ በተለይ ደግሞ ያል ነው። አሁን በተለይ አዲሱ የፌዴሬሽን ፕሬዚዳንትም ጨምሮ የቀድሞ አትሌቶች የተካተቱበት የስራ አስፈጻሚ ኮሚቴዎች በተለይ ከባለፈው፣ አሁንም ልደግመው የምችለው ከባለፈው ክፍተቶችን በመማር ከአሁኑ ችግሮችን እየቀረፉ እያቀለሉ መሄድ ትልቅ ሀገራዊ ፋይዳ እንዳለው በማመን እነዚህ ነገሮችን አስተካክለው እንግዲህ ከአትሌቶቹን ጋር ያለው ግንኙነት በየጊዜው ትሬኒንግ ቦታ ላይ በመገኘት ማበረታታት፣ የስነልቦና ዝግጅቶች እንዲያደርጉ ማድረግ ከዶፒንግ ጋር ተያይዞ ከበረታች ንጥረ ነገሮች ጋር ተያይዞ በየጊዜው ስልጠና በመስጠት አትሌቶቹን ብቁና ዝግጁ ሆኖ ሀገራቸውን ሊያስጠሩበት የሚችልበት መንገድ የበለጠ ማመቻቸት አለባቸው። በውስጥ ያለውን ክፍተትን በመሙላት እንግዲህ ክፍተቶች አይኖሩም ማለት አይደለም ግን በሚኖሩበት ወቅት ውድድሮች በቀረቡ ለሚዲያ ክፍት አድርገው መበታተን እስኪፈጥሩ ድረስ መነጋገር ሳይሆን ከወዲሁ እየፈቱት ከሄዱ ግን ውጤታማ ማንሆንበት ምክንያት ምንም የለም ብዬ አስባለሁ። መልካም። የተከበራችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን እየተከታተላችሁት ያለው ሳምንታዊው የስፖርት ፕሮግራማችን ነው። በሀገር ውስጥ ጉዳይ አትሌቶቻችንን በሚመለከት ያነሳ ነው ሀሳብ ይህንን ይመስል ነበር። ከተከታዩ መሸጋገሪያ ስንመለስ ደግሞ ሊዩስ ኬሊን በስፋት የምንመለከት ይሆናል። አብራችሁን ቆዩ።